እንግዲህ እንደተለመደው እንግዳ ይዘን መጥተናል አሁን ደግሞ መቼም አሁን የዘመኑ በጣም ሶሻል ሚዲያ ከሜንስትሪም ሚዲያ ጋር በደንብ በቃ ተሳስሮ እየሰራ ያለበት ነው ሁሉም ሰው እጅ ላይ አለ አይደል ለተመልካቾች አዲስ አይደለም በተለይ ቲክቶክ ለሚጠቀሙ ተመልካቾቻችን አዲስ ፊት አይደለም። ብሩክ ጫላ ቲክቶከር ነው ከኛ ጋር ነው ያለው። በዓሉን ከኛ ጋር ሊያከብር መጥቷል። እንኳን ደህና መጣ ብሩኬ። እንኳን ደህና ቆያችሁኝ፣ ስለጋበዛችሁኝም በጣም ደስ እኛም ስለመጣ ስላገኘንህ በጣም ደስ ብሎናል። እንኳን ደግሞ ደስ አለ። አዲስ ሙሽራ አዲስ ትዳር እንዴት ነው ምናምን፣ ሲል በማግስቱ ብዙ ጓደኞቼን አግቡ እያልኩ፣ በማግስቱ ማለት ትንሽ ኑረው ይላሉ ምናምን። እንዴት ነው ግን? ፕሮግራሙን እያየ ነው ነበረ። ቆንጆ ዝግጅት ነበረ። በጣም አምሮባችሁ ነበር ነገር ላይ ዛሬ ቆንጆ ልብስ ነው የለበስኩ አምሮ ባህል ሙሽራዋ ነች የምትሰራው ሰርክ ዲዛይን ትባላለች፣ ያው ዲዛይነር ነች። እና ራሷ የሰርጉንም ልብስ ራሷ ስለሰራቸው እንግዲህ እንደዛ አምሮ ግዴታ በአምርብንራ የሚዜዎቹ የሙሽራዎቹ በጣም ያምር ነበር ልብሳቸው ቆንጆ ልብስ ነው የሰራችው በእውነት አዎ እንግዲህ ያው ሰርክ ዲዛይን ትባላለች ስሟ ሜሮን ነው ሙሽራዋ አሃ ሙሽራዋ የራሷን ቬሎ ነው ሰራች አዎ የራሷ ደግሞ ለየት ሰርግ ነው መሰለኝ የሰራችው በጣም ያምር ሙሽራ ብዙ ጊዜ እኮ በጣም ውጥረት ላይ ቢዚ ነው የምትሆኝው አይደል ሙሽራ ስትሆኙ ግን እንደዚህ

ያሰራችሁ በበርግጥ በዙሪያችን ላሉም እንደ አጠቃላይ ብዙዎችን የሰርግ ልብሶችን ስለምሰራ ልምዱም ስላላት በዛ ይሆናል እንግዲህ ድር ባለሙያ ሚሰሪ በጥምረት ነው እየሰሩ። ተመልካቾች እሱን ልብ በሉ። ግን ደግሞ እሷንም እንኳን ደስ ያለሽ ያለች እንኳን ለዚህ ታላቅ ምዕራፍ አበቃችሁ ለማለት እንወዳለን። ብሩኬ ቲክቶከር መሆኑን ነው አይደል፣ ብዙ ሰው የሚያውቀው። ብዙ ተመልካቾች ቲክቶከር ብቻ አይደለም። እሺ ዘጠኝ መቶ ዘጠና አንድ ሰዎችን ይከተላል። እኔ መጀመሪያ ፖሎ ያደረግከው ሰው ማነው ብለን ብንጀምር ደስ ይለኛል። እውነት የእሱ ተከታዮች ስንት ናቸው? ስለ ኦልሞስት አንድ ነጥብ ዘጠኝ ቶ ብዙ ጊዜ ብዙ ፎሎወር ያላቸው ሌሎቹን ፎሎ ማረግ ላይ ከማን ናቸው ያልክ፣ ዘጠኝ መቶ ምናምን ሰዎች እነማን ናቸው? በጣም ከባድ ነው። የመጀመሪያ ፎሎ ያረግኩት እንግዲህ የራሴን ፌክ አካውንት ይሆናል። አሁን ታሪክ ታታ ብላ ሌላ አካውንት ከፍትና ፌክ ከስር መደምደም ነው አይደል? አዎ። አንዳንዴ የሚያበረታታሽ ከሌለ ራስን በራስን ሳይሆን መጀመሪያ አካባቢ በተለይ የሆነ ማስተላለፍ የፈለግሽውን በቪዲዮ ካስተላለፍሽ በኋላ ፖዘቲቭ የሆነ ኢምፕሊኬሽን ከሰው እንዲመጣ ካስፈለገ እሷን ለምሳሌ ኮመንት እና የላይክ ምናምን ተያያዥ ጉዳዮች እንደዚያ ነው። ዩቲዩብም ቲክቶክ አልጎሪዝም ጥሩ ኮመንት ከጀመረ ሲጀመር ሰው እሱን ይከተላል። ይሁን ወዲያው ቅይር ያደርገዋል። በዚህኛው ለምሳሌ የሆነ ሁለት የሚያወዛግብ ነገር ካለ በመልካም ጎኑ ኮመንት ላይ ከተጻፈ ያኛው በመጥፎ ሊጽፍ የገባው በመልካሜና ሀ በዚህም ለካ ማየት ይቻላል ይተዋል። ስለዚህ እሱም ፖዘቲፉን ጽፎ እያለ እያለ ሲሄድ ሙሉ በሙሉ በተለይ ብዙ ተከታይ ነው ያለው። ላይክህም ወደ 62 ሚሊዮን ነው። ከቲክቶክ ውጭ መምህርም ነው። ከመምህርም ደግሞ ሜካኒካል ኢንጂነሪንግ ተማሪ ነው እና እኔ መምህር መሆኑ ለኔ አሁን ዛሬ ስጠይቀው ነው ያወቅሁት፣ አላወኩም ነበር። በጣም አስገርሞኛል። እሱ እንዳለ ሆኖ እንዴት ነው አንድ ሜካኒካል ኢንጂነር የተማረ ከዛ ደግሞ መምህር የሆነ ሰው ቲክቶከር ሊሆን የሚችለው? ቲክቶከር ለመሆን አይ እንትን ነው አካዳሚ ክሊኒ ለምሳሌ ሁሉ ነገር ያለው አካዳሚ ክሊኒ የትምህርት ነገር ውስጥ ነው በጣም ጎበዝ ምባል ተማሪም ስለነበርኩ ወዲያው ቆይቻለሁ። ሰባት ዓመቴ ነው እኔ መምህር ከሆንኩ ራሱ 2010 ጀምሮ እስካሁን ድረስ። አሁን እያስተማርክ ነው? አሁን እያስተማርኩ ነው። አሶሳ ዩኒቨርሲቲ ነው የማስተምረው የሜካኒካል ምህንድስና ለጉባቅ ነው ጉባ ቀርበ ወደ ጉባም ቀረብ ብዬም እንግዲህ በቅርብ እጄ ነበር እና እዛ ጋር የኢንጂነሪንጉ ነው። ማስተር ሴን እዚህ አዲስ አበባ ዩኒቨርሲቲ እየተማርኩ ነው። ምንድን ነው የሆነ ነገር የሶሻል ሚዲያውን የዲጂታል ሚዲያውን እንዳጠቃላይ እያየ እያየ ስመጣ የሆነ ውስጥ ፍላጎት ያድራል እና እኔ ደግሞ የታሪክ ነገሮችን ማንበብ ወዳለው፣ የሆኑ ነገሮች ዜና ነገሮችን መከታተል ወዳለሁ ከድሮም ማለት ነው። ስለዚህ በዛ ነው በቃ እዚህ ውስጥማ ብሳተፍ በሳተፍ ምናምን ብዬ የሆነ ዩቲዩብ ቻናል የተቀጠርኩት መጀመሪያ ተቀጥሬ ነበር። ብዙ ጊዜ ተቀጥሬ የሰራው ብዙ አንድ ሶስት አመት ነው ማስተር ሴን እስኪ ጨርስ። ከዛ ደግሞ ለቲክቶክ መጣ እዴ ዩቲዩብን ማስተር ሴን እየተማርኩ እዚህ ጋር በዚህ ደግሞ ማስተር አርግ የወጣው ከዛ ያው መምህርነቱ ኦልሬዲ የሚቀጥል ነገር ነው። በተለያዩ ሪሰርቾችን ትሰራለሽ ያው ኢንጂነሪንግ ላይ እንትን ስት አስተምሪ በተለይ ኮሚኒቲ ሰርቪስ ብዙ ይጠበቅብሻል እና መምህር ስትሆኝ ዝም ብለሽ ተመረቀሽ አትወጪ። ይሄ አሁን ሌላ ኢንጂነሪንግ ተማሪ ተመርቆ ይወጣል። በቃ ጨረሰ ወይ በሙያው ሄዶ ይሰራል። ወር ደግሞ ይቀራል ግን ምን መምህር ስትሆኝ ግን በየጊዜው ሪሰርቾችን ትሰራለሽ፣ አፕዴት ታደረጊያለሽ፣ ፐብሊሽ ማድረግ ይጠበቅብሻላ፣ ማሳተም አለብሽ። አንዳንድ ሪሰርቾች እሱ እሱን ስትይ ተወጀዋለሽ፣ እና ከውስጡ አትወጭም። አሁንም ድረስ ለዛ ነው ከውስጡ ያልወጣው። ተማሪዎች ብዙ ተከታዮች ናቸው ቲክቶክ ላይ።

ማለት ሌላም ጊዜ ሳስተምሪው በሲሪየስ አስተምሮ መውጣት ነው፣ በአሁንም አስተምሮ መውጣት ነው። ያን ያህል ኮሚኒኬሽን አይኖርም፣ በዛው የተማሪና አስተማሪ ነው እንጂ ተማሪው እንዲደፍሮ ምን ትምልሽ ነገር የለም። በቃ አይገናኝም ጭራሽ። ሌላ ዓለም ነው ያ፣ ሌላ ዓለም ነው ይሄኛው። ሌላ ዓለም ነው፣ ምናልባት እርስ በርስ ካወሩ ነው እንጂ ኔጋ የሚደርስ ነገር የለም። እና እንደዛ እንግዲህ ከሰሞኑ የዛሬ 17 ቀን ታላቁ ህዳሴ ግድብ ብስራት ሆነ ለሁሉም ኢትዮጵያዊ በመላው ዓለም ላይ የሚገኙ የኢትዮጵያ ወራጆች በሙሉ ግድባችን ተገድቧል አሉ። ብሩክ ኒውስ ያኔ ምን አሰበ? ዓለም ላይ ለምንድን ነው መነጋገሪያ ማናደርገው? ይህን የመሰለ የዓለምን ምናልባትም ዘመን ቀያሪ ከሆኑ ክስተቶች አንዱ የሆነውን ጉዳይ ለምን መነጋገሪያ እናደርገውም? ብለህ አንድ እንቅስቃሴ ጀመርክ። ስለ እሷ አውራ ነስኪ አው እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ሁሉም ሰው በጉጉት ሲጠብቀው የነበረው ነው። የአመታት ጉዳይ ነው ይሄ። እንትን አይደለም የሆነ ነገር ተሰርቶ ያለቀ ብቻ አይደለም እና ብዙዎች ጉጉት አድሮባቸው በጣም በቃ ማለት ብዙ ነገር የተከፈለበት ነው እና እንደ ሀገር ምልክትም ነው እንጂ እንደ ግድብና እንደ ሃይድሮፓወር ብቻ አይደለም እና እንደ ምልክት እንደ ትውልድ ደግሞ እንደ ተምሳሌት የሚያደርገው በእኛ ዘመን የተሰራ ነገር ይሄ ነው ብለን የምታወራው ነገር ነው። ይሄ ከኖርማል ኢነርጂው ብቻ አይደለም። ይሄ ኢነርጂው ከተለያዩ ኢነርጂዎችም ብዙ የተለያዩ እንደዛ አይነት ቢሰሩም የሆነ ሰዓት ያን ያክል ሜጋ ዋት እንትን ሊል ይችላል። ግን ያ አይደለም ዋናው ጉዳይ የፓወር የሚሰጠን ፓወር አለና ያ ነው። ምንድን ነው ከምርቃቱ ሶስት ቀን ወደ አራት ቀን ወደኋላ ወደ ህዳሴ ግድብ እንደሚሄድ ከሶሻል ሚዲያ ከተመረጡት ውስጥ እኔ ነበርኩ። አንድ የተወሰኑ ልጆች አንድ አምስት ስድስት ልጆች ተመርጠን ነበር፣ እዛ ውስጥ እኔም ነበርኩኝ። እና እዛ እጄ ሳየው በጣም ዛጋ ስቴጅ ነው። በቃ እንዴ ለካ ጠላቶቻችን የሚጮት ወደው አይደለም ምትለው አንደርስታንድ ብታደርጉ እኛ ብዙ ግን ቦታው ላይ ስትገኝ በጣም ሌላ መልክ ነው ያለው። አልቀስ አልቀስ ለምን ለምን ጮሁ ለሚለው ጥያቄ ምንድን ነው ቆይ፣ እኛ በራሳችን ውሃ ለምን እንደሚጮሁብን እነዛ ሰዎች፣ እነሱ ከእኛ በላይ አንደርስታንድ ስለሚያደርግ ያለውን ፓወር የሚሰጠንን አቅም ኢትዮጵያ ሙሉ በሙሉ ሺፍት የሚያደርጋት ነገር እንደሆነ ስለሚረዱት ነው እነሱ ማለት እና እኔም እዛ ቦታ ስደርስ ያየው ጥ በመኪና ሄዳ አጨርሰው ከዚህ ውስጥ ገብተ በቃ ደክሞ ነው የምትወጣው ማለት ነው። እና ሙቀቱ ሙቀት አይደለም። በዛ ውስጥ እዛ የሚሰሩ ሰዎች በቃ ያላቸው ፓወር፣ ይህ ፍላጎት፣ ጀርጃቸው ምናምን በቃ አንተ ውስጥም ይጋባባሃል። በጣም ደስተኞች ናቸው። እዛ ፀሐይለኛ መቆም እንትን ብሎ ቃ እነሱ ግን እዛ ጋር እየሰሩ የሚያሳዩት ነገር በጣም ደስ ይላል። ከዛ በቃ ደግሞ ከዛ ተመልሰ ደግሞ ሀይቁንም ወደኋላ ስታየው ምናምን በራሱ የሆነ የሚሰጥ ነገር አለ በቃ ማለት ይቺ ይሄን ነገርማ እኔ ብቻ አይደለም ማየት ያለብኝ ምናም ትላለ። ይሄ በቃ ሁሉም ኢትዮጵያዊያን ነው ብትችል እና ወስደህ ብታሳየው ያለው። በጣም አይዶ ተጀመረ አይደል? እንዳንዴ ቱሪስት ዴስቲኔሽን አሁን እንደዛ ተጀመረ ያለው እና ያኔ እንትን ትክክል ነው። ብዙ ሰው ደግሞ ፍላጎታለሁ በጣም ብዙ ሰው እኔ በዚ እኔ እዛ ሄጄ ቪዲዮ ከሰራው በኋላ በቃ ኮመንቱ ተጨናንቋል። ወይም ኮመንቱም ውስጥ የውስጥ ሚሴጀ በቃ እንዳለ ማለት እንዴት ነው መሄድ የሚቻለው እንዴት ነው መሄድ የሚቻለው? ያኔ ደግሞ ስለማላውቅ እኔም መልስ አልሰጠዋቸውም እንዴት መሄድ እንደሚቻል ና እና በጣም ደስ የሚል ነገር ነበር። በጣም እዛ ጋር ያለው ሰውም ኢነርጂውም አብሮ ነው ሄዱትም፣ በቃ ቲሙ እንዳለ አርቲስቶችም ነበሩ ምናም በቃ በጣም ደስ ይላል ደስ ይል ነበር እና ይሄንን ነገር ሁሉም ኢትዮጵያውያን ቢያዩት ምናምን ብለን በውስጥ መመኘት ማለት ነው። ቢያዩት የሆነ ነገር ይረዳሉ። ቢያንስ ምን ያህል ስለ ግድቡ ለቀልድም ቢሆን ማየሆን ነገር አታወሪም። እዛ ጋር ደርሰሽ ካየሹ ምንም ምንም ግሬሱን ስታየው ቢያንስ ኔ ነው ቢያንስ የኔ የምለው ነገር ነው። ቢያንስ በእኔ ዘመን የተሰራ ነው ብለሽ የምታወሪው ነገር ስለሆነ ከአፍሽ ራሱ አያዳልጥሽም፣ ሌላ ነገር አታወሪም እና ያንን ነገር እያሰብኩ እንግዲህ ጨርሰን ጉብኝታችንን ተመለስን። ከዛ ሶስተኛው አራተኛው ቀን ምርቃት ስለዚህ የምርቃቱ ቀን ተነስቼ በቃ እኔ ሁሌ ማስበው እሱ ነው እና በጣም ብዙ ቪዲዮ ነው የሰራሁት። እዛ ነው ጌም ነው እሰራለሁ ቪዲዮ በቃ ዝም ብዬ እለቃለሁ ምናምን ይላል። የሆነ ፓርቱን አዎ፣ በቃ የሆነ ፓርቱን ሳየው ሰደልዳም ይባላል። ገና እዛ ሳደርስ እሱ ጋር ስቆም በቃ የሆነ ሀሳብ ይመጣልሻል። ሄድ ስትልም እዛ ጋርም ገና ከኋላውም ስትሆን ከፊትም ስትሆን አይቁ ሁሉም ጋር ስትሆን በቃ እንትን በጣም ደስ ይላልና፣ በቃ ይሄንን ነገርማ፣ በቃ ውስጤ እሱ ነበር ያለው እንዴት ነው ምናምን በቃ ሁሉም እዚህ ሀገር ውስጥ እንግዲህ እንት ብለ፣ ከዛን በቃ ዓለም አቀፍ ሚዲያዎች ሽፋን ይሰጡታል። ሽፋን የሚሰጡት ወይ ፎርማል የሆነ ኒውስ ስታይል። አሁን ግን አለ በቃ ሰውን አትራክት የሚያደርገው የራሱ የሆነ ጀኔሬሽን ነው። አሁን ያለው ጀኔሬሽን ይሄ አርቲክል የሚያነብ ምናምን ጀኔሬሽን አይደለም። ለምሳሌ ሮይተር ሳሁን ጥሩ ቆንጆ አድርጎ በጽሁፍ በዌብሳይቱ ላይ ሰርቶታል። ምናም ከዛም በፊት ስለ ኢናግሬት ስለሚደረግበት እነ ቢቢሲም ይሰሩታል። እየተሰራ ነው፣ አለም አቀፍ ደረጃ እኮ እየተሰራ ነው። ግን ትውልዱ አሁን ላይ ያለው ይሄ ጄንዚ የሚባለው በተለይ የሚፈልገው ነገር በቃ ቪዲዮ ነክና በጣም አጭር ነገር ይሄ ማንበብ ነገሩ እንትን አለና፣ በዛ ዘርፍ በዛ እንትን ደግሞ ዲላን ፔጅ የሚባላለና ወደ 17 ሚሊዮን በላይ ተከታይ ያለው ዲላን ፔጅ የሚባለው እጅግ በጣም ተጽዕኖ ፈጣሪ ተጽዕኖ ፈጣሪነቱን ዓለም የመሰከረለት ነው። እንዴት ይሄ ከፎሎወሩ ምናምን ጋር የሚገናኝ ሲሆን ልጁ ዜናን ትዊስት አድርጎት የአሁኑ ጀኔሬሽን በሚወደው መልኩ ነው የሚያቀርብልሽ፣ እና የራሱ የሆነ ኦዲየንስ ይዟል በሁሉም እና በሆነ ጊዜ ቻይና ሄዶ ቻይናን የቻይናን ሀገር በምዕራባውያን ዘንድ ያላትን አመለካከት ሙሉ በሙሉ ነው ሽፍስ ያደረገው፣ በጣም ነው ያስቀየረው። እና በጣም በቃ ምዕራባውያን ዲች ኮሚኒስት ምናምን ብለው የሚነግሩን አገር ነች እንደዚህ ምናምን በቴክኖሎጂ እዚህ ደረጃ የደረሰችው የሚለውን እንትናል እና ተቃውሞ ሁሉ መጣበት ከፖለቲከኞች። እሱ እንግሊዝ ነው የሚሆን መቀመጫውን ያደረገው በተለይ ከአሜሪካ በጣም ከባድ ተቃውሞ መጣበት። እና እናንተም ጋብዙኝ እመጣለሁ ነበር ያላችሁ። ጋብዙኝ እስኪ ዋይት ሀውስ ደግሞ የ250ኛ ዓመት ጦር አሜሪካ እየተከበረ ነው። ጋብዙኝ ከጋበዛችሁ እመጣለሁ እናንተም ጋር እሰራለሁ። እና እዛም ጋር እንደዚህ ምንም የተለየ ነገር እንትን ያደረኩት ይሄ የእነሱ ደጋፊ አድርገውን የሳሉት እና እነዚህ የምስራቆቹን ማለት ነው እና እንደዛ አይደለም ጋር ብዙ ይመጣለ አለ እዛ ሄደ ተጽዕኖው በዛ የጎላ ነው። እንደ ዓለም አቀፍ ደረጃ ብዙ ተቀባይነት ያለው ልጅ ነው። እሱን ሰሌክት አደረግን ማለት ነው፣ ሰሌክት አደረግኩኝ ማለት ነው። ሳየው ስለምከታተለው እኔም እንደሱ መሆን ስለምፈልግ አየዋለሁ። ከናሬሽንም አንጻር አለ አይደል ዜናዎችን የሆነ አትራክት ያደርግሻል። እና ልጁን አሁን ልክ ስትከታተሉት ሁሌም መስማት ትፈልጋላችሁ፣ ታሳልፉት በጣም አጭር ነው። አቀራረቡ በጣም አሪፍ ነው። ፎርማል አይደለም ምናምን በቃ ጠቅ ጠቅ አድርጎ ይሄዳል። ኢንፎርሜሽን ደግሞ አስፈላጊው ኢንፎርሜሽን ይሰጣል፣ ይሰጥሻል። ደግሞ ዋናው ታለንቱ እሱ ነውና በቃ ይሄማ ከሆነ ምናምን ብዬሽ ሳየው፣ ዲዲ ላምፔጅ ለምን አይዘግበው በቃ ሊዘግበው ይችላል ማለት ነው። ውስጥሽም የሚጠብቀው የለም ዝም ብለሽ በቃ ሊዘግበው ይችላል ብዬሽ እየጠበቅኩ ነበር። ሳይ በዛን ጊዜ ኔፓል የሆነ ፖለቲካል አለመረጋጋት ነበር፣ ፈረንሳይ ውስጥ ነበር እና በጣም ብሬኪንግ ኒውሶች ተደራረቡበት። እያየው ነበር ሙሉ ፎከሱ ኔፓል ውስጥ ዲዛይን ያደረገ እንትን ነበር፣ የህዝባዊ ያመጽም ነበር ምናምን ያ በጣም ሆቶ ነው። ከዛ በቃ ልጁ ትኩረቱ ያለው እዛ ነው። ሁለት ሶስት አራት ቪዲዮ በጥዋቱ ገና ሳይነጋ ለቋል ልጁ። ስለዚህ በቃ ሀሳቡ እዛያል። አሁንም አሳውቃችኋለሁ፣ አሁንም አሳውቃችኋለሁ። ስለዚህ ቢያስበው ራሱ ት ሰም ፖይንት እዛኛው ጋር ጫና ስለሚበዛብሽ ብዙ ያንን ስለምትሰሪ፣ ብትሀል ሞር ደግሞ ያለ መረጋጋት የኢንስቴቢሊቲ ዩናም ኒውሶች በጣም ነው የሚሸጡት፣ በጣም ደግሞ ሰውንም ጆሮ አትራክት ያደርጋሉና፣ ወደዛየክስ ስቶሪዎች እኮ በደንብ አይነገሩም እንደ አንድ እንትን። ስለዚህ ምንድን ነው እዛ ጋር የተደረገው ነገር እኔ በቃ እኔ ለምን የምችለው ለምን አላደርግም፣ ምናምን ሰው ደግሞ በዚህ ደረጃ ሄዶ አግሬሲቭሊ እንትን ይላል ብዬም አልጠበቅኩም። ቱ ቢሆነስ ልልህ ነበር፣ ግን እኔ በውስጥ ቪዲዮ ስራ ና፣ ከዛ በውስጥ ጽፍለት አለው ብዬ ነበር። በውስጥ ጽፍለት ና፣ ያው በጣም ያስ እንኳን እሱ እኔ እራሱ ማየት ያስቸግረኛል ሜሴጆችን፣ በጣም ከባድ ነው፣ ግን ጀስት ለምን እኔ የምችለውን መሞከር ነው እንግዲህ፣ ከሆነ ይሆናል፣ ካልሆነ ሆነ። ስለዚህ ወዲያው እንደዛ ነው ያደረኩት። እንደዛ አይነት ቪዲዮ አድርጌ በአስር ደቂቃ ውስጥ ተመልሼ ያለው የእሱ ፔጅ ላይ ገባለ ፔጁ ተጥለቅልቅ፣ የኔ ቪዲዮ ራሱ ነው ተጥለቀለቀ። ሄድክ ስክሮል አርጌ ደከመኝ። ስምንት መቶ ምናምን ኮመንት የነበረበትን ቪዲዮ ነው ሜንሽን ያደረኩላቸው፣ ሌተስት የለቀቀውን ማለት ነው። እዛ ጋር ሲሄድ በ15 ደቂቃ ውስጥ በ10 ደቂቃ ውስጥ 5000 ኮመንት አለ። በጣም በቃ ምንም አርጋ አጨርሶ የኢትዮጵያ ባንዲራ ነው የኢትዮጵያ የግድቡ ፎቶ ነው። ከዛ ደግሞ ይቻላል ነው በሚች በእንትን በማይሉት እንግሊዘኛው እየከበዳቸው በጣም ኮሜንት ማንበብ፣ በጣም ነው የሚያዝናናው፣ አይደለ? በጣም የዛን ኮሜንት ማንበብ ደግሞ በጣም ነው የሚያዝናናው። ትውልዱ በሚችለው ባለው ተበታትሶም ቢሆን ትክክል እንግሊዝኛው በጣም ያስራል፣ ማለት ኢነርጂ ውስጣቸው አለ። ኖ ኒውስ ዩርዳን ምናምን ይላሉ። ስለ ግድቡ ዘግብ ነው ሀሳቡ ያው ከዛ፣ በቃ ከሆነ ደቂቃዎች በኋላ በቃ እሱ አልቻለም መጣ ወደ እኛ፣ እኔ ቪዲዮ ላይ እና ሜንሽን እኔን እያደረጉኝ ስለሆነ ብሩክ ልኮን ነው ብሩክ ልኮን ነው ኢትዮጵያውያን ተሰብሰቡ እዚህ ጋር ምናምን ይባባላሉ በአማርኛ ዝም ብላችሁ በአማርኛ የሆነ ነገር ይጽፉና በቃ አሪፍ ነገር እንደጻፍኩ እንዲመስለው ዝም ብላችሁ ላይክ አድርጉ ይላል። እንደዛ ያለ ወደ እኔ መጥቶ አረ ይሄ ልጅ ምንድነው የሚለኝ ባካችሁ አስረዱኝ ምናምን አለ። ወዲያው ዛ ጋር እኔም ጻፍኩለት፣ ሌሎችም ጻፉለት። ከዛ እንግሊዘኛ ደሞ ትራንስሌት በማድረግ በደንብ ቪዲዮዎችን አንተንም በተመሳሳይ ሱንም ታግ ያደረጉ ቪዲዮ አንድ ልጅ አለች፣ ሜርሲ ኢንግሊሽ አክሰንት ምትባል በጣም ጎበዝ ልጅ ነች እንግሊዘኛ። በእንግሊዘኛዋን በጣም ጎበዝ ነው። ሃሳቧም ሀገራዊ ፍቅሯም በጣም ሰሞኑን፣ ኤአይ ነሽ ብለዋት አክሰንቷ በጣም የሚገርም ነው እና በቃ ፍሉንት ነች ሀገራዊ ጉዳይ ላይ አላትም። አሁን ፍሉንት ብቻ መሆን ሳይሆን ሀሳብን የመረዳት አቅምም አላት ልጅቷ። ፍላጎቱም አላት አቅሙም አላት እና የብሔራዊ ቡድናችን የእግር ኳስ ብሔራዊ ቡድናችን ላይ በግብጽ ደጋፊዎች የነበረውን አግባብነት የጎደለው ነገርም ታድርጋበደንብ ነው የሰራቸው። እና እኔ የሚያወቅኳትም እንደውም እዛ ላይ ነው። በጣም ጎበዝ ልጅ ነች። ኢነርጂዋ በጣም የሚገርም ነው። አገራዊ ፍቅሯ በጣም የሚገርም ነው። በቃ ደስተኛ ነች በምታደርገው ነገር እንጂ እንትኑ ላይ ብቻ አይደለም፣ ቋንቋው ላይ ብቻ አይደለም። ፎከሷ ኢነርጂ አላት። በጣም ፍላጎቱ ፍላጎቱ ኢነርጂ ይፈልጋል። እዛ ላይ በጣም ጎበዝ ልጅ ነች። እሷም ወደ ቪዲዮ ሰራች። በቃ አጨቅጭቁኝ አይነት ነገር ነው። በቃ ቪዲዮ ኤዲት አድርግ ያለው ኤዲት እየተደረገ ነው። ቀርጾ ከዛ ቀርጾ ኤዲት የሚያደርግለት ሰው እስኪ ለምን ይሄኛው ደግሞ ጥናት የሚፈልግ ብሎ ብሬኪንግ ኒውስ አይደለም፣ ኔፓል ውስጥ ህዝቡ እንዲህ ተተረማመሰ አይነት ወሬ አይደለም። መቼ ተጀመረ፣ እንዴት ተጀመረ፣ እንግዲህ ለሱ አዲስ ምን ያህል ሜጋዋት ያመነጫል፣ እንዴት ነው ነገሩ፣ በምን ያህል ፖለቲካል ቴንሽን አለው የሚለውን በደንብ የተረዳ መረዳት ስለነበረበት በሱን ጊዜ ወስዶ እሱ ሰራ። ሌላ ቪዲዮ ሲለቅ ገቡ አንተ ሰውዬ ይሄ ትዘግባለህ፣ በቃ የዛ ቀን እንትን አለ። በቃ ከዛ በኋላ ማታ ቪዲዮ ለቀቀው፣ ያው እንደ እኔ ኤክስፔክት ማደርገው አይነት ቪው ነው ልጁ ያለ። እንኳን ይሄ ሁሉ ኢትዮጵያውያን ለሱ ራሱ ብዙ ኢትዮጵያውያን አወቁት። ለምን ቋንቋው እኛ ኢትዮጵያውያን ብዙ ጊዜ እንደዚህ ዓለም አቀፍ ኮንተንት ክሬተሮች ጋር ብዙ አይደለም፣ ከቋንቋ አንጻር አሁን ሌሎች አሁን ኬንያ ብትሄጂ ዓለም አቀፍ ኮንተንት ክሪኤተሮች በጣም ይተዋወቃሉ። ማለት የዛ አሜሪካ ያለው ኮንተንት ክሪኤተር ኬንያ ውስጥ በጣም ይታወቃል። እዚኛ ጋር ግን ቋንቋው ሌላ ስለሆነ አይታወቅም። እና ዲላም ፔጅም የተወሰኑ ሰዎች ነን እንጂ የምናውቀው እና በጣም አቴንሽን ሳበ። በጣም በቃ እንትናለ እንደተለቀቀ በጣም እንግዲህ አሁን ወደ 24 25 ሚሊዮን ቪው ይደርሳል ነው ከዛ በኋላ ያለን ስሜት ብንሰማው ደስ ይሄ ሁሉ ትግል አረግ ተሳካ። ከዛ በኋላ እኔ በነገራችን ላይ ከዛም ምን ምን መሰለሽ፣ እንደዚህ አይነት ነገሮች እኔ አንደኛ ሄደው ሰው ያ ሁሉ ስለ ግድቡ ኮመንት ሲያደርግ አለም አቀፍ ሚዲያዎች ስለሆኑ ተደማጭ ስለሆኑ ኮመንት በራሱ አንድ ኮንተንት ነው። አሁን ላይ ሰው ኮመንት አንብቦ ነው ሀሳብ ተረድቶ የሚወጣው የሆነ ቪዲዮ ኮመንት አንብቦ ነው እና ልጁ ቪዲዮ ባይሰራ ራሱ በጣም ብዙ ናቸው ኢትዮጵያውያን፣ እና በጣም የሱ ፔጅ ላይ የሚገቡ ሰዎች በሙሉ ስለ ህዳሴው ግድብ አውቀው ነው መረጃ አላቸው። ባይሰራ እንኳን ባይሰራ እንኳን ነው የምልሽ። ባይሰራ እንኳን ይሄ ሰው በደንብ ነው ሄዶ እዛ ጋር ቲክቶክ የገባ ሰው ቪዲዮ ያየ ሰው ኮመንት ሳይያወጥ አውጣ ቶፕ የሚመጡት ደግሞ የኛው ኮመንት ናቸው። ስለዚህ አይታችሁ አታውቅም? አንዳንድ ጊዜ በጣም ኦድ የሆነ ቪዲዮ ወይ የሆነ አስገራሚ ቪዲዮ ከሆነ ያላ ኮመንት አንባቢዎች ስትጋፉ እንዳትወድቁ ምናምን ይላል አላለ? እኔ ከዚህ ውስጥ ግን ብሩኬ፣ በጣም የተረዳሁት እና ለወስደው የምፈልገው ምንድን ነው፣ ተመልካቾች የሚጋሩኝ ይመስለኛል። ሁሉም ሰው የድርሻውን የተወጣበት ነው ታላቅ ህዳሴ ግድብ፣ ሁሉም ሰው በእኔነት ስሜት የተንቀሳ የተንቀሳቀሰበት ነው። ቁጭቱን ያሳየበት በጣም ድል አድራጊነታችን በደንብ በቃ ሁሉም በሙያው የትኛውም ሙያ ላይ ብትሆኚ የትኛውም ሁኔታ ውስጥ ራሱ ብትሆኚ አንድ ጠጠር መጣል እንደማለት ግዴታ ራሱ በጣም ደስ እያለሽ እያለሽ እያለሽ በቃ ደስ የሚለው ፓርት እሱ ነው። በጣም እኮ ነው፣ በጣም በጣም እኮ ነው የሚገርመው ማለት ያለው ስሜት ያለው ሀገራዊ ስሜት ነው እንግዲህ እዛ ጋር የምታየው እና ኢትዮጵያውያን በቃ የመተባበር ብንም ችግር የለባቸውም። እንትን እንደሚባለው አይደለም ይሄ፣ በተለይ ከውጭ ለሚመጣ ከውጭ ለሚመጣ ነገር ነው። አንድ ኔጌቲቭ ነገር የለም። ከዛ ደግሞ ችለናል፣ አድርገናል የሚባል በጣም ትልቅ ነገር፣ በተለያዩ የሌሎች ሀገራት ፕላትፎርም ስለ ራስሽ ስለ ሀገር እሺ፣ ያውም ባንቺ ዘመን ስለተደረገ ሲነገር መስማት በጣም ደስ ይላል። ኩራቱ ልዩ ነው። እዛ ጋር አሁን ያንን ነገር ከዛ በኋላ ምንድነው ለህዳሴው የሚሰጠው እኮ አይደለም ጥቅም ኢትዮጵያን በመጥፎ ስሟን ሲያነሱ የነበሩ ሰዎች በጥሩ ለምዶ ዝም የምንባለ ለምዶ ሽፋን ማይሰጥ አንዳንድ ነገሮችን ችለን ስናሳይ ሽፋን ሊሰጠን ይገባል። ስለዚህ በፍላጎት ሽፋን የሚሰጠን ሚዲያ ከሌለ በግድ እንዲሰጡ ማድረግ ነው። ይሄ ይሄ ሶሻል ሚዲያ የምንለው ወይም በአማርኛ የምንለው ላይ ብዙ አይተነዋል፣ ግን ደግሞ ታላላቅ የሚባሉ ዓለም አቀፍ የሚዲያ ተቋማት ትልልቅ ሽፋኖች የሰጡትን ጉዳይ ጉዳይ ነው፣ ግን ደግሞ እዚህ ውስጥ ቀደም ሲል ነው። ሁላችንም እጃችን አለበት። ሁላችንም ማድረግ የምንችለውን ነገር በሙሉ አድርገናል። እሱ ደግሞ ደስ ይያለን ያደረገው ነው። ሕብረታችንን አንድነታችንን ያሳየንበት ነው። የኔ ነው የሚለው ስሜት የኔ ዘመን የኔ ዘመን ዘመን አዷ አዷ ትልቁ ተምሳሌት የኔ ዘመን አዷ ህዳሴ ግድብ ይህንን ደግሞ የእኛ ዘመንን አድዋ የእኔም ያንተም የታሪክ የመሲህም የሌሎች ኢትዮጵያውያን ሁሉ ኩራትና ቀና ብለን ደረታችንን ነፍተን እንድንጓዝ የሚያደርገን ድል በዓለም ላይ በዚህ መልክ ተጽዕኖ ፈጥሮ እንዲሰማ እንዲደመጥ፣ ኢትዮጵያ የምትባል ሀገር በበጎም እንድትነሳ ስላደረግ በእውነት በጣም ነው የምናመሰግነው። መልካም የትዳር ዘመን ይሁንልህ። ዘመኑ ውለድ ክበድ። ደግሞ እንጠይቅሃለን። አንተ አትጥፋ፣ ይልመድብ፣ ቤትህ ነው፣ ጎራ በል። ስለዚህ ባሉ ፎሎሮች አሁን ይሄንን ተጠቅመሃል። ከዚህ በኋላም ደግሞ ትልልቅ ሀገራዊ ፕሮጀክቶች፣ የቱሪስት መዳረሻዎች በርካታ ነገሮች እየተሰሩ ነው። እነሱንም ደግሞ በማስተዋወቅ ባለ ባለፎሎር ተጠቅመ ደግሞ እንደምትሰራ እናምናለን።

ሀብትን የምናገኝበት ምድራዊም ሰማያዊም ሀብት የምናገኝበት እንዲሆን እመኛለሁ። መላው የሶሻል ሚዲያ ቤተሰቦቼ ደግሞ ስፔሻሊ ወደ ሁለት ሚሊዮን የምትጠጉት ማለት ነው እናንተን ደግሞ በልዩነት ማመስገን እፈልጋለሁ። እግዚአብሔር ያክብራችሁ፣ ስለምታከብሩኝ በጣም አመሰግናለሁ። ቀረብ ሲል ቤተሰቦቼን ሙሉ ቤተሰቦቼን በጣም አመሰግናችኋለሁ። እንኳን አደረሳችሁ ማለት እፈልጋለሁ። አዲሷን ሙሽራ ባለቤቴንም ሜሮን እሸቴ ወይም ሰርክ ዲዛይንን በዚሁ ማመስገን እፈልጋለሁ። መልካም በዓል ይሁንልሽ። እመጣለሁ።